ሰላም ሰላም ጓደኞቼ እንዴት ናችሁ? ዛሬ የማትሪክስ መልቲፕሊኬሽን ትምህርት ይዤላችሁ መጥቻለሁ። ባለፈው የተማርነው እስካላር መልቲፕሊኬሽን ነው። ይህ ማለት አንድን ቁጥርን ወስደን እያንዳንዱን የማትሪክስን አባላት የምናባዛበት ማለት ነው። የዛሬው ትምህርት ደግሞ የማትሪክሶችን ከማትሪክስ ጋር ማባዛት፣ በቁጥር ሳይሆን ሁለት ማትሪክሶችን ማባዛት የሚል ትምህርት ነው ይዤላችሁ የመጣሁት። ሁለት ማትሪክሶች ካሉን ኤና ቤ የሚባሉት እንዴት ነው የምናባዛቸው የሚለውን ስንመለከት ህግ አለው። መልሱም ደግሞ ምን እንደሚመስል እናያለን። መጀመሪያ ኤናቢን ለማባዛት ስንሞክር ኤምና ኤም አላቸው ኤምና ኤኑ ከኤምና ኤምኑ ውስጥ ኮለመንና ሮው እነሱ ሁለቱ ቁጥሮች እኩል መሆን አለባቸው እነሱ እኩል ሲሆኑ ነው ሁለት ማትሪክሶችን ማባዛት እንችላለን የምንለው እነሱ እኩል ካልሆኑ ሁለቱ ማትሪክሶች መባዛት አይችሉም፣ ማባዛትም መጀመር የለብንም ማለት ነው። ሁለቱ እኩል ካልሆኑ ኮለመን እና ሮ እንዴት ነው የምናውቀው? ከዚህ በፊት ብዙ ጊዜ ተምረናል። እያንዳንዱ ማትሪክስ ኤምና ኤምና ኤን አለው፣ ሮ ኮለመን ቁጥር ማለት ነው። ሌላኛውን ማትሪክስ ኤምና ኤን አለው ቢም ማለት ነው። ስለዚህ የዚኛው ሮ እና ኮለመን ከዚኛው ኮለመን የዚኛው ሮ እኩል መሆን አለበት። ስለዚህ ይሄኛው ይሄኛው ሮ ነው፣ ይሄኛው ኮለመን ነው። ይሄኛው ሮ ነው፣ ይሄኛው ኮለመን ነው። ስለዚህ ኮለመኑ ከዚህኛው ሮ ጋር እኩል መሆን አለበት ነው እያለ ነው ያለ። ነው በቁጥር ስናየው የበለጠ መረዳት ትችላላችሁ። ለምሳሌ አንድ ማትሪክስ ቢኖረኝ ሁለት በሶስት ቢሆን ኤ፣ ለምሳሌ ቢ ደግሞ ሶስት በአንድ ቢሆን እነዚህን ማባዛት እንችላለን፣ ምክንያቱም የዚህኛው ኮለመን ከዚህኛው ሮ ጋር እኩል ነው። የመጀመሪያው ከመጀመሪያው የኮለመን ቁጥር ከሚቀጥለው የሮ ቁጥር ጋር እኩል ስለሆነ። እንደ ሌላ ምሳሌ ደግሞ እዚጋ ብናይ ሁለት በሶስት ሶስት በሁለት ሌላ ማትሪክሶች ቢኖሩን እነዚህን ማባዛት እንችላለን፣ ምክንያቱም እነዚህ ቁጥሮች እኩል ስለሆኑ ማለት ነው። የዚኛው ኮለመን እና የዚኛው ሮ እኩል ስለሆነ በአጭሩ ምን አድርገን ማሰብ እንችላለን? ሁለት ማትሪክሶችን ማባዛት እንችላለን የሚለውን ነገር ስንመለከት የሁለቱን ማትሪክሶች ኤም እና ኤን አጠገብ ላጠገብ እናስቀምጥና ከዛ በኋላ እዚህ አጠገብ ላጠገብ ያሉት ከውስጥ ያሉት ቁጥሮች እኩል ከሆኑ እነዚህን ማትሪክሶች ማባዛት እንችላለን ብለን መደምደም እንችላለን። ሌላኛው ምሳሌ እዚጋ ሁለት በሶስት ሶስት በሁለት አጠገብ ላጠገብ ያሉት ቁጥሮች እኩል ከሆኑ ይህንን ማትሪክስ ማባዛት እንችላለን ማለት ነው። መልሱ ደግሞ ምን ይሆናል ስንል ሳናባዛ ማትሪክሶቹን እነዚህን ካየን በኋላ መልሱ ደግሞ ምን ይሆናል ስንል ከውጭ ያሉት ቁጥሮች መልሱን ይሰጡናል መልሱ ምን እንደሚመስል ያሳዩናል ማለት ነው ስለዚህ የኤሮ ከቢ ኮለመን ጋ ሁለቱን አንድ ላይ ስናስቀምጥ መልሱ እንደዚህ ይሆናል ማለት ነው እዚጋ ብናይ ሁለትና አንድ የዚኛው ብዜት መልስ ይሆናል ማለት ነው የኤና የቢ ብዜት እዚጋም ሁለት እና ሁለት ብዜቱ ሁለት እና ሁለት ጊዜ ሁለት ይሆናል ማለት ነው። ይሄ ምንድነው የመልሱ ኤም እና ኤን ኤ እና ቢን ስናባዛ መልሳቸው ኤም እና ኤን እንደዚህ እንደሚሆን ገና ሳናባዛ ገና ውጤቱን ሳናይ እንደዚህ እንደሆነ እናውቃለን ማለት ነው። ይሄን እነዚህ ነገሮች ደግሞ በምሳሌ እንመለከታለን። እዚህ ጋር ለምሳሌ ኤ እና ቢ አለን ኤ ሁለት በሁለት ነው። ቀላል ምሳሌ ይሄ፣ ቤም ሁለት በሁለት ነው። እነዚህ ነገሮች መጀመሪያ ማባዛት እንችላለን ወይ ብለን ስንመለከት፣ አዎ ማባዛት እንችላለን። ለምን? ሁለት በሁለት እና ሁለት በሁለት ከውስጥ ያሉት ቁጥሮች እኩል ናቸው። እሱ ልክ ነው፣ ማባዛት እንችላለን። መልሱ ደግሞ ምን ይሆናል የሚለውን ስንመለከት፣ ከውጪ ያሉት ቁጥሮች ናቸው መልሱ የሚሆኑት። እዚህ ጋር ሁሉም ሁለት በሁለት ሁለት በሁለት ስለሆነ መልሱም ሁለት በሁለት የሆነ ማትሪክስ ይሰጠናል ማለት ነው። እሺ አሁን ህግጋቱን ተምረናል። ስናባዛ ደግሞ እንዴት ነው የምናደርገው? ስንል እሱም የራሱን የሆነ ህግጋት አለው። የምናደርገው ምንድን ነው፣ የመጀመሪያውን የኤን ኮለመን ሮ ወስተን ከቢ ኮለመን ጋር ከሁሉም የቢ ኮለመኖች ጋር ነው የምናባዛው። የሚቀጥለውን ሮ ወስተን ከቢ የሁሉም ኮለመኖች ጋር ነው የምናባዛው። ይሄ ነው ህጉ። ምሳሌውን በደንብ ስሰጥ ደግሞ ትረዳላቸው። እኔ ምንድነው ማድረገው፣ ብዙ ጊዜ አንድና ሁለትን ወስጄ አዞረው አለሁ ታዞሩትና ወደ ታች ትጽፉታላችሁ። እዚህ ጋ አሁን ምንድን ነው ያደርኩት? ቢን ወሰድኩኝ ጻፍኩት። እዚህ ጋ ሁለት ዜሮ አንድና ሶስት አልኩኝ ቢን የወሰድኩት ከዛ ኤን አዞርኩት። አዙሬ አንድ ሁለት አደረኩት ሶስትና አራትን ደግሞ እዚህ ጋ ጻፍኩት። እንደዚህ ማድረግ ትችላላችሁ እንዲቀላችሁ። እንደዚህ የጻፍ ማትሪክስ ስህተት ነው፣ ግን ይህንን ለምሳሌ ለመረዳት እንዲቀላችሁ አድርጌ ነው የጻፍኩት የመጀመሪያውን ውሰዱ አዙራችሁ እዚህ ያስቀምጡት። የሚቀጥለውን ስቸው አዙራችሁ እዚህ ማስቀመጥ ነው፣ ለማባዛት ይቀላቸዋል። ከዛ በኋላ መልሱ ላይ እንዴት እንደርሳለን የሚለውን ስናይ እናባዛለን ብያቸዋለሁ። ኮሎምን ጋር ግን እንደምራቸው ምንም አለን ከባዘን በኋላ ስለዚህ እንደዚህ ከዙርኩም በኋላ ወደዚህ ውስጥ ነው ማባዛቸው። ወደዚህ ውስጥ እንደዚህ እያባዛው ይገባለሁ፣ ከዛ ደምራለሁ። ይሄንንም ወስጄ እያባዛው እደምራለሁ። ስለዚህ እዚህ ጋር እናያለን። አንድ ጊዜ ሁለት ከዛ በኋላ ሲደመር ሁለት ጊዜ አንድ የመጀመሪያዋን መልስ ይሰጠኛል። ከዛ የሚቀጥለው ወደሚቀጥለው እኮ ለምንም ደግሞ ሄዳለሁ። አንድ ጊዜ ዜሮ ሲደመር ሁለት ጊዜ ሶስት ይችኛውን መልስ ይሰጠኛል። ከዛ በኋላ ይሄኛውን ጨረስኩኝ። ይህን ወስጄ ይህንን አዞርኩት። ከዞርኩኝ በኋላ ከሁሉም ጋባ ባዛ። እሱ ጨረሰ ምን ሰጠኝ? የመጀመሪያዎቹን ቁጥር ሰጠኝ። ከዚ የሚቀጥሎችን ቁጥር ደግሞ ስፈልግም ምናደረጋለሁ? ይህንን ወስዳለሁ አዞረዋለሁ፣ ወደ ውስጥ አባዛለሁ። ስለዚህ ሶስት ከዚ ጀምራለሁ። ሶስት ጊዜ ሁለት ሲደመር አራት ጊዜ አንድ ይው ይችኛው ቁጥር ይሰጠኛል። ከዛ ይሄኛው ቀረ። ሶስት ጊዜ ዜሮ ሲደመር አራት ጊዜ ሶስት ይው ይሄኛው ቁጥር ይሰጠኛል። አስራ ሁለት እሱን ቁጥር ይሰጠኛል። ስለዚህ ከዚህ ምንድን ነው የተማርነው ማለት ነው? ይሄኛውን ወስድን አዙረን ስናባዛ የመጀመሪያዎቹን ከላይ ያሉትን ቁጥሮች ይሰጠናል። ይሄኛውን ደግሞ አዙረን ስናባዛ ከታች ያሉትን ቁጥሮች ይሰጠናል። ሁለት በሁለት ነው፣ ሁለት በሁለት ነው፣ መልሱም ሁለት በሁለት ይሆናል። እዚህ ጋር አንድ መረዳት ያለብን የሂሳብ ህግ ደግሞ ምንድን ነው ኤና ቢ ሁለት ማትሪክሶች ቢሆኑ ከዛ በኋላ ቢና ኤ ደግሞ ራሳቸው ማትሪክሶች ናቸው፣ ግን አዙረን ስናባዛቸው አንድ አይነት መልስ አይሰጡን። ፈተና ላይም ልትጠይቁ ትችላላቸው፣ በስሌት ጊዜም ሊያጋጥማቸው ይችላል። ይህንን ህግ መጠቀም አንችልም። በሂሳብ ኮሚኒቲቲቭ የሚባል ህግ አለ። ሁለት ጊዜ ሶስት ከሶስት ጊዜ ሁለት ጋር እኩል ነው ብለን ምንማረው እንዳለ፣ በማትሪክስ ጊዜ ግን እንደዚህ ማድረግ አንችልም። ይሄ ህግ ልክ እንዳልሆነ ማወቅ አለብን። ከማትሪክስ ህጎች ውስጥ ማለት ነው። ሌላ ተጨማሪ ምሳሌ ልስጣችሁ እንድትረዱ። እዚህ ጋር ሁለት ማትሪክሶች አሉን። ማትሪክሶቹ ይሄኛው ሁለት በሶስት የሆነ ማትሪክስ ነው። ይሄኛው ደግሞ ሶስት በአንድ የሆነ ማትሪክስ ነው። ሁለት በሶስት፣ ይሄኛው ደግሞ ሶስት በአንድ የሆነ ማትሪክስ ነው። እነዚህን ነው አብረን እናባዛለን። መጀመሪያ እነዚህ ሁለቱ ማባዛት ይቻላል ወይም የሚለውን ስናይ አዎ ማባዛት ይቻላል። ለምን? ሶስት እና ሶስት ከውስጥ ያሉት ቁጥሮች አንድ ናቸው። ስለዚህ ማባዛትን እንችላለን። መልሱ ደግሞ ምን ይሆናል የሚለውን ስንመለከት ከውጭ ያሉት ቁጥሮች ናቸው መልሱን የሚሰጡን ብለናል። ስለዚህ ሁለት ጊዜ አንድ ነው ማለት ነው መልሱ። ይሄ ማለት ምንድነው? ሁለት ወደ ታች ሮ ሁለት ሮ አንድ ኮለመን ያለ ማትሪክስ ነው መልሱ ስለዚህ እዚህ ከሆነ ቁጥር ለዚህ ከሆነ ቁጥር አለ እንደዚህ አይነት ማትሪክስ ነው የምንጠብቀው ማለት ነው። መልሱም እንደሚመስል እናውቃለን። ማባዛት እንደሚቻልም ደግሞ እናውቃለን። ስለዚህ ቅድም የተማርነው ምንድነው ይሄ ከላይ ያሉትን ወስደን እናዞረዋለን፣ እዚህ ጋር እናስቀምጣለን፣ ወደ ውስጥ እናባዛለን። ከዛ እሱ የመጀመሪያውን ቁጥር ይሰጠናል። ይሄኛው እንወስዳለን፣ እናዞረዋለን፣ ወደ ውስጥ እናባዛለን፣ ይሄኛው ቁጥር ይሰጠናል። ስለዚህ ምን አደርጋለሁኝ ቅድም ቀድም እንደተማርነው አንድ ሁለት ሶስት አደርጋለሁ እንደዚህ ጽፏለሁ። ከዛ በኋላ የሚቀጥለውን ማትሪክስ ጽፋለሁ፣ አንድ ዜሮ ሁለት እያንዳንዱ አባዛለሁኝ ውስጡ እያንዳንዳቸውን እየደመርኳቸው ማለት ነው። ስለዚህ አንድ ሲባዛ በአንድ መልሱን ከላይ ያለችውን ቁጥር ስፈልግ ማለት ነው ሲደመር ላለሁኝ ሁለት ሲባዛ በዜሮ ሲደመር ሶስት ሲባዛ በሁለት ስድስት እቺ የመጀመሪያው ቁጥር ናቸው። ሁለት በአንድ የሆነው ማለት ነው። ከዛ ኛውን ወስዳለሁኝ፣ አዞረዋለሁኝ አራት አምስት ስድስት እሱን ወስጄ ወደ ውስጥ አባዛለሁ አራት ጊዜ አንድ ሲደመር አምስት ጊዜ ዜሮ ሲደመር ስድስት ጊዜ ሁለት አረጋለሁ። አንድ ሲደመር አንድ አንድ ሲባሰብ አንድ አንድ ነው። ይሄ ዜሮ ነው። ሰባት ከስድስት ጋር ሲደመር ማለት ነው። አራት ጊዜ አንድ አራት ሲደመር ዜሮ ሲደመር አስራ ሁለት አስራ ስድስት አራት ሲደመር አስራ ሁለት አስራ ስድስት ማለት ነው። መልሱ ምን ይሆናል? ሰባት አስራ ስድስት ይኸው ማትሪክሳችን። ይሄኛው ሁለት በአንድ የሆነው ማትሪክሳችን ማለት ነው። ትንሽ ከበድ ያለች ምሳሌ ናት የሰጧችሁ፣ ከዚህኛው ይልቅ ማለት ነው ይችኛው በጣም ቀላል ምሳሌ ናት። ስለዚህ ይኸኛውን ምሳሌ ትረዳላችሁ በደንብ አርጋችሁ፣ ከዛ በኋላ ይኸኛውንም ስትረዱ በደንብ አድርጋችሁ ይገባቸዋል ማለት ነው። ማትሪክስ እንዴት እንደሚሰራ ይህን ይመስላል። የማትሪክስ ማልቲፕሊኬሽን የማትሪክስ መባዛት በአጭሩ እነዚህን ሕግጋት ትወቁ ከዛ በኋላ እየወሰዳችሁ እንደዚህ አዙራችሁ ወደ ውስጥ ማባዛት ነው። እዚህ ጋ እንዳሳያችሁ ተወስደላችሁ አዙራችሁ ወደ ውስጥ ማባዛት እንደዚህ እያባዛችሁ እየደመራችሁ ውጤቱን በዚህ መሰረት ለምሳሌ እዚህ ጋ ሁለት በአንድ እንደሆነ ታውቃላችሁ። በዚህ መሰረት ወደ ታች ወደ ጎን እያደረጋችሁ መልሱ ላይ ትደርሳላችሁ ማለት ነው። የበስ ስራ ሰጣችኋለሁኝ ኤ እንደዚህ አይነት ማትሪክስ አለ አንድ ሁለት ሶስት ሶስት በሁለት የሆነ ማትሪክስ አንድ ሁለት ሁለት በሶስት የሆነ ማትሪክስ አለን እዚህ ጋር እነዚህ ማትሪክሶች ማባዛት እንችላለን ወይ ሚለው መጀመሪያ ታጣሩልኛላችሁ። ማባዛት እንችላለን ሚለው ላይ ከደረሳችሁ ወይም ካልደረሳችሁ መልሱን ትጽፉለኛላችሁ። ይቻላል የሚለው ላይ ከደረሳችሁ ደግሞ ስንት በስንት የሆነ ማትሪክስ ይሆናል ሳታባዙ ማለት ነው ትነግሩኛላችሁ። ከዛ በኋላ መልሱ ደግሞ ማግኘት ይቻላል የምትሉ ከሆነ ደግሞ መልሱንም ከታች ትጽፉለኛላችሁ ማለት ነው። ስለተከታተላችሁ አመሰግናለሁኝ ይህንን በደንብ ተማሩ በሚቀጥለው ትምህርት እስከምንገናኝ ድረስ ሰላሙ ነው ቻው